ስለዚህ እናንተ ብቻችሁን እንትን ብትሉ ነው ደስ የሚለኝ። ሌላው ደግሞ ያው ይሄ ለድብድብ ለጥል የሚጋብዝ ነገር ጥሩ አይመስለኝም። ብሩኬ በጣም ታጋሽ ልጅ ነው፣ ያው ትዕግስቱ ሲያልቅ ይኸው ወንድም ማለት መከታ ማለት ነው ማለት ነው እና ዛሬ ለዚህ ለጎዶሎ ለዳኒ የብሩክ ወንድሞች ማስጠንቀቂያ ሰጥተውታል ማለት ነው እና ብሩክን በዚህን ያለክ የምታናግረው አንተ ማነክና ነው? ሚስቴ ቅብርጥ ሚስቴን ከሚስቴ ጋር ሆነካል ምናምን ብለሃል። ለዛ ነገር ደግሞ ይቅርታ ተጠይቀሃል። ምን ስለሆነ ነው አንተ ትናንት እንደዛ እያልክ የምታናግረው ተብለካል። ዳኒ ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ፣ እግዚአብሔር ምስገን፣ ሁሉ ሰላም፣ ሁሉ መልካም፣ ደና ነኝ። ያው ዛሬ መለኛውን ሀብትሽ መልስ ሰጥተዋል። ለዳኒ ሮያል ማለት ነው። ባይዘዊ በጣም ደስ ያለ መልስ መስጠታቸው ማለት ነው። ለምን እንደሆነ ታውቃላችሁ? ብዙ ጊዜ ብሩክ ቡታጅራን የሚኖረው ታውቃላችሁ። የቡታጅራ ልጅ ነው። ትውልዱ ዕድገቱ የቡታጅራ ልጅ ነው። አዲስ አበባ የመጣው ለስራ ነው። አንደኛ ዩቱብን ለመስራት ነው፣ ሁለተኛ ደግሞ የግል ስራ ምናምን ለመስራት ነው። ዳኒ ደግሞ ማለት ኢትዮጵያ አዲስ አበባ ተወልዶ ያደገ ልጅ ነው ማለት ነው። አሁን አሁን እንደዛ እስከመደባደብ ደረጃ እንኳን አልደረሱም፣ እጅ አልተነሳሱም። ነገር ግን ያው ዶላ ቅርንድሽ ጸበሉት ያው በአፍ መካፈት ራሱ ከዶላ ይበልጣል ማለት ነው። ለምን በጣም ሲናገረው ነበረ ሲጮሁበት ነበረ። ማለት ያ ነገር ደግሞ ወንድሞቹ አይተውት ወንድሞቹ የተረዱትበት ምክንያት ምንድን ነው ታውቃላችሁ? እውነታቸውን ነው ልክም ነው መልስ የሚሰጡበት ምክንያት ዛሬ ደስ ብሎኛል። ማለት ለምን ሰው የለውም ብለክ ነው ወይ እንት ዛ አዲስ አበባ ስለተወለድክ እሱን ልታመሸማቀቅም እንደፈለገ ልትናገርም አይገባም። ሲጀመር እናንተ ናችሁ በሁለቱ መሀል እየገባችሁ ያላችሁት ገባችሁ አደለ? ካስፈለገም እኛ አዲስ አበባ ድረስ መተን እናናገራችኋለን። ምንም ችግር የለም። ለምን ለምን አትወጡም ከህይወታችሁ ሶሲም ዳኒም ለምን ከህይወታችሁ አትወጥም? ለምን እንደዚህ አይነት ነገር ታደርጋላችሁ? አዎ ጥፋት ነበረ፣ ይቅርታ ብሏችኋል። ከዚህ በላይ ደግሞ ይቅርታ የጠየቀውን ሰው ተመልሶ እንዲህ እያደረጋችሁ እያሸማቅቃችሁ፣ ለሴት ልጅ ክብር የለክም አንተ ሚስቴን እኮ አልጋ ሊያስቀምጠህ ምናምን የምትለው ለዛውም በጣም ታግሷችሁ እየተናገራችሁ ነው። እንደ ብሩክ ትግስተኛ የለም ብሎ መለኛው ዛሬ አንድ በአንድ ሲናገር ነበረ ማለት ነው እና አብትሽ ይሄ መሬት የደረሰው ጉንጭህን እላያ ድርሽን መልስልህ ብሏል ማለት ያስረዝምካል ማለት ነው። ሰምታል ዳኒ ማለት ነው እና ሁላንተ ቁሩሩ አርፈ ተቀመጥ። ይሄ ቡሩም ቡሩም ቡሩም ለኮካም አላወጣም ለኮ ይሄ ቡሩም ቡሩም ማለት ለኮካ ራሱ አላዋጣም። ለምን እንደሆነ ታቃለ ኮካም እምቡር እምቡር ስትል ስትከፈት ትፍት ብላ ትቀራለች፣ ማለት ነው። አንተም አጉል ይህን ጠራራሉ የምትለውን ነገር ይውልህ። ለምን እስካሁን ራሱ የቆየንበት ምክንያት አዲስ አበባ ያልገባንበት ምክንያት የሃይሚና የብሩክ ስልክ ተዘግቶብን ነው እንጂ ይህን ያል የሚያቆየም ነገር የለም። ለምን ወንድማችን በዚህ ያህልክ ሲናገርብን ደስ አይለንም፣ ሊደብረናል ብለዋል መለኛው ሀብትሽ ማለት ነው። ለምን እንደሆነ ተቃላችሁ። እውነት ነው፣ ይደብረዋል። አብሶ ከትናንት እንዴት መጀመሪያ ከሱሲ ጋር መጣክ? መጀመሪያ አብረክ ልትሆን ቻልክ? ምናምን እያለ ሲያናግረው ነበረ። ከዛ በኋላም ደግሞ በጣም እየጮህበት ሲያናግረው ነበረ። እንትን ሲለው ነበረ። በጣም የሆነ በቃ ሚስቴ ናት፣ ፍቅረኝ ሚስቴ ናት ምናምን ለቤተሰብ ላስተዋውቃ ትንሽ ጊዜ ነው የቀረው። እና በቃ አጥፍቻለሁ፣ ይቅርታ። በቃ የሰው ልጅ እኮ ትልቁ ፖይንት ጥፋቱን ማመኑ ነው። እና ብትሽም ደግሞ ያሉበት ምክንያት ዋናው ጥፋቱን ማመኑ ነው። በቃ ይቅርታ ብሏል። እኛም ደውለና ስናገር አዎ ጥፋት ነው፣ ግን ይቅርታ ተጠይቄያለሁ። ግን በዚያን ልክ ደግሞ እኔን እንደ ባለጌና እንደ መጥፎ ሰው እንዲያይኝ አልፈልግም። በቃ እኔ ምንም አላደረግኳትም፣ ምንም ያደረግነው ነገር የለም። ፕራንክ ነው፣ ፕራንክ ነው እሱ ፕራንክ ይሰራ አይደለም ወይ ፕራንክ የሚሰራ ሰው ደግሞ ሊረዳ ይችላል ነው እናትሽም እያሉ የነበረው ማለት ነው እና ዳኒ በልክ አድርጎ ተብለሃል ማለት ነው መጥተውል እንዳይቀጠቀጡክ ይሄ እምቡር እምቡር የምትለውን ስርዓት ያዝ በቃ አትግቡባቸው በቃ ብሩክና ሃይሚ ለራሳቸው ለግላቸው ይነጋገሩ ካስፈለገም እነ ሀይሚና ብሩክ ቤተሰብ የሚያውቀው ነገር ስለሆነ ቤተሰብን በመሀል ሊገባባቸው ይችላል ገባክ ግን እናንተ በዚህን ያህል ልክ እነሱን እንደዚህ ማሸማቀቅ ገባችኋል። ምን ያህል ሰው እንደሚከታተላችሁ ቤተሰብ ጋር ሁሉ ደርሷል ማለት ነው። ሀብትሽም ዛሬ መለኘውም የራሳችሁን ውሳኔ አስተላልፏል ለዳኒ ማለት ለምን፣ በቃ እውነቱን ነው። ልክ ነው እንዴ፣ ሰው የለውም ብለክ ይህን ያልታሸማቀቁ እንትን አትልም፣ አያስፈልግም ካስፈለገም እኛም የምንመጣለን። እኛ ግን አዲስ አበባ መተን እነሱ የእሱ ስልክ ካልሰራለን በምን አናናግረው እንመልሳለን ያሉት ሀብትሽና እንትን ያሉት የመጀመሪያ ቪዲዮ ላይ ያው እንዳያችሁት መልስ የሰጡበት ምክንያት ማለት ነው። ሲቀጥል ደስ አለኝ የእውነት የሆነ በቃ የሆነ በቃ ሀይሚና ብሩክ እንደሚታረቁ አይነት ነገር ሆኝ የተሰማኝ ማለት ነው። አብሶ ዛሬ መለኛው ቪዲዮ ለቆ ሲፖስት ሀብትሽም ሲፖስት ማለት ነው እና ደስ አለኝ ማለት ነው ያው ተቃለችው መለኛ ፖሊስ ነው ሰምተሃል? ዳኒ እንዲህ ነው ጉርን አንጠልጥሎ ቁር አርግቶ ሰማይ አፍርጦ የሚመልስክ ማለት ነው እና አንተ ሰው ሰምተሃል? ተረጋጋ ተረጋጋ ዱርዬው እና በጣም አታሸማቀው ማለት ነው የብስ እኮ ብሩክ እኮ ሀይሚ ራሱ ትናንት ነገሩን አብርዳ ማለት ነው ዝም ብላ ዝም ብላ በፊቷ ብቻ ቅጥል በውስጣው ቅጥል እያለ በፊት ብቻ ኮስተር ለብላ ለምን በፊት በምላስ ነበር። ይሄው አንድ ራሱ መረጋጋት ማለት ነው። እሱ እና አንተ ነቅም ቡርም ቡርም ቡርም ቡር ጠባ ቃል ያልከው ዳኒ እና አስጠንቅቀውካል። ከህይወታቸው ውጣ ተብለሃል። ውጣ አንተ ጎዶሎ ብለውካል። ካልሰማክ ልንገርክ፣ መለኛውም ሀብትሽም አያስፈልግም። በዚህን አለክ የቅርታ ካላችሁ የቅርታ ነው። ዛሴት በቃ አለቀ። ዋናው ደግሞ ትልቁ ነገር የይቅርታ፣ ዋናው ነገር ደግሞ ትልቁ ነገር ነው የይቅርታ ምልክት። እሱ በጣም ታጋሽ ነው። ለሴት ልጅ ክብር የለህም ያልከውማ ለሴት ልጅ ክብር ስላለው ነው አለ ሀብታሙ።